ሰላም የሀገሬ ልጆች እንዴት አደራችሁ? እንዴት ዋላችሁ? ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። እንግዲህ ዛሬ የምንሰራው ምሳ ምሳችን ዛሬ የጥቅል ጎመን እና የሽሮ ምሳችን። እንግዲህ ዛሬ ጥቅል ጎመን እየሰራሁ ነው ያለሁት። በዚህ መልኩም ጥቅል ጎመን እየሰራሁ ነው ያለሁት። እናንተ ዛሬ ምሳችሁ ምንድን ነው? እኔ ዛሬ ጥቅል ጎመን ነው እንግዲህ ጥቅል ጎመን አንዳንድ ጊዜ ቆንጆ ነው። ካሮትም አለው ትንሽ ፈቃቄ ነው። ትንሽዬ እየካሮት አድርጌበታለሁ። ሽንኩርት እርድ ጥቅል ጎመን ቀይ ስር በጣም ወዳለው እናንተ። ዛሬ እንግዲህ ጥቅል ጎመኔ በዚህ መልኩ ካሮት አለው። ሽንኩርቴ ጋ እየጠብስ እያደረኩ ነው ያለሁት። ጥቅል ጎመኔ ከካሮቴ ጋ ከሽንኩርት ጋር በዚህ መልኩ እየጠበስኩት ነው ያለሁት። ከለሩ እንዴት ነው የሚያምረው! በጣም ነው የሚያምረው ውዶቼ፣ በጣም ደስ ይላል። እንደገና ደግሞ በዚችኛዋ ድስቴ ደግሞ ሽሮዬን እየሰራው ነው። ቆንጆ ሽሮ ከኢትዮጵያ የመጣ ሽሮ ነው። በጣም ደስ የሚል ይሆን ምጥን ሽሮ። ቤተሰብ አስተካክሎልኝ አዘጋጅቶ የላከልኝ ሽሮ ነው። ቆንጆ ምጥን ሽሮ ነው። በጣም ጣፋጭ ይው ሳት ቀንሼበት። ይው ዋ ያዣቸው ሽሮዬ ሄደ። ሽሮዬ ነው። በዚህ መልኩ ሽሮዬን እሳቱን ቅንስ አድርጌ፣ እንደውም እሳቱን በጣም ቀንሻለሁ። ሽሮዬን በዚህች አይነት እየሰራሁ ነው ያለሁት። አሁን ገና ብስል ይላል። በዚህ መልኩ ጥቅል ጎመኔን ደግሞ እዚህ ጋር እየሰራሁ ነው ያለሁት። እናንተም እንደኔው አንዳንድ ጊዜ እንጀራዬን ጋግሬ አለው። እኔ በእርግጥ እንጀራ አጋግራለሁ፣ ቤት ውስጥ ነው እንጀራዬን የምጋግረው። እንግዲህ አንዳንድ ጊዜ እናንተም እንደዛው የሀገራችን ምግብ ሲያምረን በዚህ መልኩ ሰርተን በቀላሉ ቤት ውስጥ መስራት እንችላለን። እና ያው ጥቅል ጎመኔ እየበሰለልኝ ነው። እዚህ ጋር ድንቼ፣ ትንሽዬ ድንች በዚህ መልኩ አዘጋጅቻለሁ። የዚህ ሀገር ድንች እንደኛ ሀገር ድንች ስላልሆነ በእንፋሎት ይበስላል። ጥቅል ጎመኔ ከተጠበሰልኝ በኋላ ድንቼን እጨምርበታለሁ። ውህ የሽሮዬ ድምፅ ለብቻው ድምፅ አለው ሽሮ እና በዚህ መልኩ ጥቅል ጎመኔ እየበሰልልኝ ነው፣ እየጠበስኩት ነው። በዚህ አይነት መልኩ ጥቅል ጎመኔ እየደረሰልኝ ና ና ጥቅል ጎመኔም ጥብስ አድርጌዋለሁ። አሁን ድንቼን እጨምርበታለው። ድንቼን ጭምር አድርጌበት ክድን እናረጋለን። በእንፋሎት ይበስላል። በእንፋሎት ይበስላል። ድንቹ ማለት ነው። ድንቹን በዚህ አይነት ሁኔታ ጨምር ያለው አሁን በእንፋሎት ይበስለልኛል ለራሱ ማለት ነው። ከድንች ጋር መልኩ አቀላቅልና እሳት ቀንሼ ቀራዬን ከታትፌ አዘጋጅቻለሁ ነጭ ሽንኩርቴን ልክ ሊ በስል ስል ቃሪያዬን እና ነጭ ሽንኩርቴ ለወጣ ስል ጣላ አላደርግበታለሁ። እና ዛሬ እንግዲህ የዛሬ ምሳ እዚህ መልኩ ተዘጋጅተዋል። ውዶቼ እናንተም በዚህ መልኩ አንዳንድ ጊዜ ሲያምራችሁ ከሽሮ አጠገብ በጣም አትክልት አሪፍ ነው። አትክልት ለዚህ ከሽሮ አጠገብ በጣም አስፈላጊ ነው አትክልት ምግብ ማኔ በዚህ አይነት መልኩ ያው ሽሮ እየደረሰልኝ ነው። እንጀራዬን ጋግሬ አለው። እናንተም በዚህ መልኩ ሰርታችሁ ብሉ። ዛሬ እንግዲህ ቆንጆ ምሳ ነው የሚኖረን እና ራሳችሁን ጠብቁ። አንድ ጓደኛዬ በቃ ምግብ በሰዓቱ አትበላም፣ በሰዓቱ ምግብ አትጠቀምም መሳሳት ቁርስ ሳበላ ምሳ ይደርሳል፣ ምሳ ሳበላ እራት ይደርሳል። አንጀቷ ታጥፎ ዛሬ የምግብ ሌላ ችግር ውስጥ እንገባለን። አንዳንድ ጊዜ ሆዳችንን የሚያርሱ ምግቦች መብላት አለብን። አትክልት ነገር በቃ እንጀራ እንጀራ እያጠግባል ከሩዝ ትንሽ ማለት ደስ ይላል። እና ጥሩ ነው እና ዛሬ ለበሽታ ተደርጋ እንጀት መጣጠፍ ተብላ ሆስፒታል ነው ሰሞኑን እየተመላለስ ነው የነበረው። እና መብላት አለባችሁ። ስራ ብቻ አይደለም ውዶቼ፣ ስራ አያልቅም፣ ስራ አያልቅም። እና እየበላን ብንሰራ ጥሩ ነው እና በዚህ መልኩ እኔ ጥቅል ጎመኔ ከእከር ነው አለው እና ሽሮ የምዝጭ ጋር እንግዲህ ተክ እያለችልኝ ነው አሁን ብከፍተው ይፈነጥራል ጋዜን ያበላሽብኛል ቀስ እያለ በራሱ ጊዜን ተክ ተክ እና ብሉ ራሳቸውን ጠብቁ ስራ ምን ጊዜም አያልቅም እና እየሰራን ራሳችንን መጠበቅ አለብን ቢያንስ ቢያንስ በሌላ ነገር እንኳ ሳይሆን ምግብ በአግባቡ መብላት አለብን። ምሳም ቁርስም፣ ከቻል እራትም ብንበላ ጥሩ ነው እና ራሳችሁን ጠብቁ፣ ራሳችሁን ውደዱ። ከማንም በላይ ራሳችሁን መውደድ ነው። ሰው ራሱን ካልወደደ ምንም ትርጉም የለውም። ራሳችንን መውደድ አለብን። ያገኘነውን መብላት መጠጣት አለብን እና ብሉ እና ጥቅል ጎመን ሊሆን እየበሰለልኝ ነው እኔ አሁን ቀነሳ ላይ ዲጋዜ ልክ ለወጣ ስል ሽንኩርቴንና ቃሪያና አደርግበታለሁ ጨው በቃ እና በዚህ መልኩ ዛሬ እንግዲህ የኛ ምሳ ይሄን ይመስል ነበር ቪዲዮን ከወደዳችሁት ላይክ ኮመንት፣ ሰብስክራይብ ማድረግ አትርሱ እንግዲህ እግዚአብሔር ጌታ ከእናንተ ጋር ይሁን። እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር እርዳችሁ። ባላችሁበት በርቶልኝ ስለምታዩ ስለምታበረታቱኝ ደግሞ በጣም እጅግ አርጌ ያመሰግናችኋለሁ። እና በርቱ ነው የምላችሁ። ፈጣሪ ከእናንተ ጋር ይሁን። ሰላም ሆኑልኝ። ሰብስክራይብ ማድረግ ሼር ከወደዳችሁት ቪዲዮን ሼር አድርጉት እና አበረታቱኝ እና ሰላም ሆኑልኝ።